አሁን ምንድን ነው አሁን ቁጭ ትላለህ አዲባሽ ዛሬ ኔ ሚካደ ደስታ በቃ አንስሻለ ከመግዛትም በላይ ስመጣ እየከፋ ነበር ገዝቼ ግን ያንቺን ደስታ ሳይው

ሴት ልጅ ስትንከባከባት ታቅም በላይ ትንከባከባለች። አንተ ልክ አንተ በስንዝር ስትንከባከባት እሷ በእርምጃ የእንቅብቃቢ ብዛታቸው ማለት

ዞሮ ዞሮ ሚስትን ማልበስ መደበቅ ሳይሆን ደግሞ በግልጽ መማካከር፣ የሚሰሩትን ነገር በግልጽ ማሳወቅ፣ ዕዳውም ካለበት ዕዳውም በግድ በግልጽ መንገር። ያትርፉም ተሆነ ደግሞ አብዞሽ ማለት ልበሽልኝ፣ አግጪልኝ ሚስቴ ማለት ይችላል። ስታጌጥም ለእኛው ነው ስታጌጥ ሚስቴ ስታጌጥ፣ ውጭ ሂጅ። አሁን ምን አስር ስመለከት ብሆን ዞሮ ዞሮ ሚስቴ ናት የምታረጋገኝ፣ ገባችሁ? ሚስቴ እነዛን ሴቶ እንድትሆንልኝ ማጌጥ ነው ያለብኝ እንጂ እኮ ዝም ብዬሽ ነው ያገባሁት። ያታምርም ውጭ ምናምን ማለት ምንም አያስፈልግም። የሚያሳምረው ሰውን ይኸውና፣ ፍቅር ነው የሚያሳምረው። ጥሩ ፍቅር ታገኘ ታምራለህ። ችግር የለም በቂ ነው።

ለማንኛውም ተመልካቾቻችን በጣም እንወዳለን። ምርጫ እንጃ እንዲያው እንዲያው ደሞ ቀነሽ ትለኛለህ ይበላል ነው እንጂ ወላሂ ማን እንደመረጣት እራሱ ደስ ይላል። ለምሳሌ ሲቆረጥ፣ ይሄ ሲቆረጥ፣ እጅ ሲለያይ በጣም